ሰላም በአለም ላይ የምትኖሩ ወዳጆቻችን እንደምን አላችሁ? እኔ ያሬድ አበበ እባላለው ያሬድ በጎ አድራጎት ድርጅት መስራች ነኝ። እናም ወደ ዩቲዩብ መጥተናል። አበረታቱን፣ ሰብስክራይብ አድርጉልን። እናም በዛሬው ዕለት የምትመለከቱት ወንድማችን በአንድ ሰፈር ውስጥ በሚገኝ ግንብ ስር ተኝቶ ለብዙ አመት፣ እዛ ላይ የምታት ቦታ ላይ ነው ተኝቶ የነበረው። ዝናብም ፀሐይም እየተፈራረቀበት ነው ዚች ጋር የሚተኛው። እናም እዛ የሰፈር ሰዎች ናቸው ደውለው፣ ያሬድ፣ እዚህ ቦታ ላይ እንደዚህ አይነት ሰው አለ። ዝናብም ሲመጣ እዚያው ዝናብ ነው የሚመታው፣ ፀሐይም እንትን ነው የሚፈራረቅበት። ገና ወጣት ልጅ ነው፣ ተስፋ ያለው ወጣት ልጅ ነው። ነገሩ ግን በሶስት ሰው የሚበላን ነገር አይሰጠውም። ከስንት አንዴ ጎረቤት አንዳንድ የሚሰጡታሉ እንጂ ምግብ በስነስርዓት አያገኝም። ጫት ግን ከየት እንደሚያመጣ እናቅን ይላሉ። አይተኸው ከሆነ ትችጋ ራሱ ትራስ አድርጎት ነው የሚቀሙ ያለው እና በጣም እንደምታየው በጣም ትግል ነበረ ለማንሳት። በቃ አልነሳም አልሄድም ብሎ አያወራም ጭምር የሚገርም ሱሱ በጣም አዲክት አድርጎታልና እንደምታየው በቃ በዚቃ ነአካባቢ ብዙ ጊዜ ማየት አጋጣሚውን አግኝቻለሁ ግን እንደው በማንም አእምሮ ውስጥ በእርግጠኝነት አንተ እስካነሳበት ጊዜ በፊት ተፈጥሮ ያውቃል ብዬ አላስብም፣ የማንሳት ነገር ግን አይዋሉት ታዝናለህ። አዝነው ከማለፍ ውጭ ከመውጣት ውጭ ግን እናንተን ወደ ተግባሩ ገብቶ ለዚህ ማብቃት መቻል በእውነት መታደል ነው። እግዚአብሔር የባረከ ሰው ነው በእውነት። ያሬድ እንደው ንግግር መቼ ጀመረ? እናም ከዛ አነሳውት ቀጥታ የወሰድኩት ወደ ልብስ ቤት ነው። እንደምታየው ጋ ልብስ ቤት ወሰድኩት፣ ልብስ ገዛውለት። እስከዚህ ድረስ ምንም ሊያወራ አልቻለም፣ አላመነም። የሆነ የመፍራትም ስሜት አለው፣ አይተው ከሆነ የመፍራትም ስሜት አለው። ምክንያቱም ተገልሎ ነው ያለው፣ ሰው ሁሉ በአለም ላይ ያለ ሰው ሁሉ የጠላው በአለም ላይ ያለ ሰው ሁሉ ያገለለው ስለሚመስለው። እውነት አይመስልህም? ስታናግረውም ያመነታው ለዛ ነው። በኋላ ግን እንደማትጎዳው አወቀ። ከንግግር አንጻር ከፊትም የሚታወቅ ነገር እኮ አለ፣ የሚጎዳ የሚጎዳ ያሰበ ሰው እና ጠቅሞ ያሰበ ሰው ከዛ ወደ ልብስ እዚ ጋ እንደምታየው ገዛው። እናም እስከዚህ ድረስ በቃ ምንም ነገር ወደ የለም ው እዚ ጋ እንደምታየው በጣም በቃ ግራ ተጋብቷል ነው ግራ ሁሉ ተጋብቷል። ረጅም አመት ከዚህ ነገር ተገለዋል። ረዥም አመቱ ነው ታውቃለህ። ልብስ የመግዛት የመለወጥ ምናምን ነገሩም አለሙም አብቷል ብሎ ነው የሚያስበው። እሺ ከዛ ከዚህ ያወጣሁት ቀጥታ ያመጣሁት ወደ ሻወር ቤት ነው። ጀመረ ልብስ አዲስ ልብስ ተገዛለት፣ ካንተ ተገዛለት፣ ቀበቶም ተገዛ በኋላ ነው። ከዛ ቀጥታ ወደ ሻወር ቤት ወሰድኩት፣ ሻወርም አምጥቼው አላማ ነታም በቃ ትግራ ተጋብታለው አየው። እዚህ ጋር አላወልቅም ብሎ ነበር፣ እኔ ልብሱን ቀድጄ እንደነኩለት በቃ ግራ ገባው። ሻወሩ ሰድግባት ስለው ምንም እስከዚህን ድረስ ምንም ሊሰማኝም አልቻለም። በጣም በጣም ብዙ ተባይ ያለው ልብስ ነው። ዚ ጋ እንዳየው አላወልቅም ምናምን ሲለኝ ልብሱም ስለማይጠቅም በሚቀደርጉት ው እምቢ አላየው። ስለዚህ ያለው አማራጭ እሱ ነው። ልብሱን ዚ ጋ ቀደርጉለት ለመውጣት እምቢ አላይታል በጣም ጠባብ ልብሶች ነችም ያሉ አማራጭ እነዚህ ቀዱ ቀድጄ ያወጣሁለት ማለት ነው። እና እዚህ ላይ እንደውም ደንግጦ ደነገጠ። እዚህ ላይ ቀዶ እንዴት እንደሚያኝ እስከዚህ ድረስ እንዴት እንደሚያኝ እሱ ግን መገዛቱ ነው ያውቃል። ግን ትንሽ ለብዙ ዓመት ነው አሉ ሰዎች ሲነግሩኝ ቆይቷል። ብዙ ዓመት ዝች ቦታ ላይ አሉ። አንዳንድ ልበቀና ሰዎች ምግብ ከሚሰጡት ውጭ አይንቀሳቀስም፣ ሁሉ ነው ያሉኝ። ራሱ ግን ሰዎቹ ያሉት እንዳሉኝ ከሆነ ጫቱ ግን ከየት እንደሚያመጣው እና እዚሁ ነው የሚውለው። ጫት ለጫት እንኳን ሲነሳ አይተን ነው አናውቅም፣ ምናምን ነገር አሉ። እዚህ ላይ ነው እንደምታየው፣ ልብሶቹን እያወለቀ ነው። እንደው አእምሮ ጋር በተያያዘ ምንም ነገር የለም። የአእምሮ ችግር እንኳን አላየውበትም። እና የአእምሮ ችግር የአእምሮ ችግር አይደለም። ኢየሱስ ነው እሱ ያየሁት። እና ያው ልብሱን እያወለቀ ነው፣ የአእምሮ ችግር እንዳልኩ አይደለም። ይሄ ብቸኝነትና ሰው ማላት ብቻ ነኝ የመገለል አይነት እንትን። ምክንያቱም ለምን እንደዛ አልኩ ከዚህ በኋላ ግን መግባባት ጀመርን። ከኔ ጋ በደንብ አጠብኩት ምናምን ነገር አሽቻ አጠብኩት። ምንም እንደማልጎዳው እርግጠኛ ሆነው ልብሱን ለበሰ ምናምን። አሁን ከዚህ በኋላ ማውራትም ጀምሯል ከኔ ጋ እንደምታየው። በቃ ለማውራው መልስ መልስ ይሰጠኛል። ስሙን ሁሉን ደጀኔ ነው የሚባለው። ከሌላ ጌታ ሀገር ነው ከበበቃ ይበቃሱበቃሩ የነበረ ነው ይመስለኛል። እንደዚህ አይነት ነገር በቃ ስሙንም ነገረኝ ምናምን ነገር አንዳንድ ነገር ትንሹም ቢሆን እያወራን ነበረ እያወራት ነበረ ያምራል ሱሪ ሰው ነው ሰው ጤነኛ ነው። ጤነኛ እኮ ነው አእምሮ ህመም አለበት ያልከው ራሱ የሚረዳው ካገኘ እርግጠኛ አይተዋል። ቅድም እንኳን እንደዚህ እንትን ለማድረግ አልነሳም ብሎ ብዙ ሲያታግል በዚህ ቃይ ነው የተነሳው። በጣም ይደንቀል። ግን አሁን እንደምታየው አሁን አለ ግን አሁን ማዕከል ያው እንደምታየው ለእዚህ ልብሱን ለበሰ ጫማ ጎዳና የሚወጡ ሰዎች አናገኝም ነበር እኮ እንደ አንተ የተወሰኑ ሰዎች ቢኖረን፣ በአጠቃላይ ኢትዮጵያ ውስጥ በረንዳም ያደርሰው አይኖርም ነበር። እኔም እሱን ታሳቢ አድርጌ ነው ወደ ሚዲያ የመጣሁት። ቢያንስ እንኳ እኔም መሰሎች የተወሰኑ ሰዎች እንኳን ቢገኙ በሚል ነው ወደ ሚዲያ የመጣ ነው እንጂ ከዚህ ሚዲያ ሳትመጣ በፊት እኔ ለብዙ ዓመት የምሰራው ስራ ነቀልን። ይህ ብዙ ጊዜ ፈቃደኛ አልነበርክን ወደ ሚዲያው መምጣትም ታይታ፣ ምክንያቱም ለታይታ አይደለም ለመመስገን፣ ለመደነቅ እንዲወራም ስለምትፈልግ ሰው አልነበርክ። ግን አስተማሪ ነው። የሚገርምህ እኔን መሰሎች ብዙ ተፈጥሯሉ። ከዛ በኋላ በእርግጠኝነት እኔም አውቃ ያየኋቸው ሚዲያ ላይ ጸጉር ቤት የነበረ ጸጉር ቤት የሚሰሩ የነበሩት አም ቢያንስ ወደ አራት የሚያክሉ ጀምሯል። ለእኔ ጎዳና ያነሳሉ፣ ያጥቧቸዋል፣ ጸጉራቸውን ይሰሯቸዋል። ጸጉር ቤት ስትል ምን ትዘሪ? ስለ እውነት ነው ማለት እኔ አድርጌው አላውቅም። ሰዎች አንዳንዴ ያመጥተው የሚያሰሯቸው ሰዎች አሉ። ፍቃደኛ ያልሆኑ ባልደረቦች አሉ። ያዩና ክጫ ምናምን እድፍ ሳ አንሰራም የሚሉ አደለም፣ እንዳንተ አሽቶ አግን እዛ ቤት ችግር እኮ ነው። ወገኖቻችን ናቸው እኮ በወንድማችን በእህት ሰው ማሰብ ያለበት ብናስቀምጠው አሉ ወንድም ሆነው በተወሰነ ጊዜ ሲያስቸግራቸው ትተውት ከተማ ላይ ወደቋል። ወንድሜ እኔ ከተማ ላይ ወድቆ እርቃኑን የሄደ ፈጣሪ አይበለው፣ እንደዚህ አለ ስጋው ደመሆኑም እንኳ የአንተ በእውነት ፈጣሪ ያው እንደምታየዋውም ደግሞ ሐኪም ቤት ውስጥ ገባ። ምክንያቱም ልብስ ታጠበ። ሻወር ወሰደ ታጠበ፣ ልብስ ለበሰ። ይህ ሰውዬ መታየት አለበት በዶክተሮች መታየት ስላለበት ቀጥታ የወሰድኩት ወደ ሆስፒታል። ቀጥታ የወሰድኩት አንድ ዶክተር ምስክር የሚባል ጓደኛ አለኝ። ከሆስፒታል ወጥተው በግላቸው ነው አሁን ስራ የሚሰሩት። እዚህ አዲስ ተስፋ ክሊኒክ ይባላል። በጣም ጥሩ ባለሙያዎች ጥሩ ባለሙያዎች የተሰበሰቡበት በጣም በነፃ ነው። ይህን ሁሉ አገልግሎት በገንዘብ ይታሰብ፣ በእርግጠኝነት ሺ ብር የሚሞላ አገልግሎት ነው የሰጡት። በሚገርም ሁኔታ እኔ ብዙ ነገር ጠብቄ ነበር። ምንም አይነት ህመም የለበት። ሁሉንም አይነት ሕክምና ቼክ አድርገውታል። ምንም አይነት በሽታ የለበትም። አልተራሳሁም። ፈጣሪ ልብስ ለብሰን ያደሩንም ይወርደናል። ቤት ውስጥ አስበው፣ 24 ሰዓት ዝናብ እና ፀሐይ የተፈራረቀብህ ግብስ አትበላም። ነሳው ለዛው ባዶዱ ጫት እየቃመ ላይ እና እንደምታየው ይኸው፣ እዚህ ጋር ደግሞ አልወጋም ብሎ በጣም አሰቃየ። በጣም ሲያስቸግረን ነበረ። ይኸው እዚህ ጋር አሁን ለመውጋት እያለችው በጣም አስቸገረን። መወጋትም አልፈለገም ነበረ። የሚደንቅህ ደግሞ ደም የሚባል የለውም። በጣም የተገረም ነው ማለት ደም የሚባል ሶስት አራት ቦታ ላይ ይኸው እንደምታየው እዚህ ጋር ሶስት አራት ቦታ የለውም ደም፣ በአንድ ቦታ ወቅታው የለውም በጣም በስቃይ ነው የሚገርማ እንደምንም እንትን ተብሎ ምሪንዳ ጠጥቶ ምናምን ነገር መርመር ስለነበረ በኋላ ምሪንዳ ነገር አመጣውለት እሷን ትንሽ ከጠጣ በኋላ ትንሽ እየተረጋግተን አገኘች። ወትች ጋር እንዳየው ትንሽ አገኘች በጣም እና ያው ላብራቶሪውም በደንብ ታየ። አልተራሳው እንዱም በደንብ ታየለት። ምንም አይነት ህመም ምንም አይነት ህመም አልተገኘለት አልተገኘ። ተረድተኸዋል ማለት ነው። በቃ ማለት አሁን ሌሎችን እዚያ ብትሄድ በነፃ አገልግሎት የሚሰጡ ያን ጠብቅ። አልሄድክም አንተ ግን፣ አንተ እንዲረዳ ስለሚያውቁኝ እኔ የምሰራውን ስራም ስለሚያውቁ በቅርበት ደግሞ ዶክተሩ ጋር በጣም እንግባባለን ጓደኛ ነውና እንተዋወቃለን ከዛ አንፃር ነው። በጣም ዶክተር ምስክር በዚህ አጋጣሚ በጣም ላመሰግን እፈልጋለሁ። ይኸው እዚህ ጋ እንደምታየው ቀ ደም ስር የሚባል ነገር ደም ስሩ ራሱ ያለው ላይ ሲገቡ ባዶ ነው። የሚገርምህ በጣም ነው የተገረመው ዶክተሩ ራሱ ይኸው

እና እንደውም ከዛ በኋላ ምን ያሰብኩኝ እንደው ፈጣሪ ነው የላከኝ። እን ልጅ ምክንያቱም በአንደርስለት ዶክተር ዶክተር ምስክር ይህ ትንሽ ቢቆይ የመሞትም እንትን አለው። በጣም እሱን ሳስብ እዛ እኔ ካለሁበት ቦርሳ ሰፈር ታች ሩቅ ነው ውስጥ ነው ሰፈር ውስጥ ይጃላቅም ነገር ግን ያው ፈጣሪ ያው ሰው ልጅን በተለያየ ምክንያት ቀኑ ጋር አልደረሰ። በጣም ከዚህ በኋላ ወዴት ይወሰድኩ። አዎ እዚህ በኋላ እዚህ ላይ እንደምታየው ዶክተሩ የዶክተሩ ምክር ነው የምክር አገልግሎት የሰጠ ነበረ። መከረው አ እንዲያታርግ እንዲ ነው ምናምን ብሎ ደግሞ የምክር አገልግሎት ዶክተሩ ሰጠው። ጫት ማቆም አለብህ። አሁን ትንሽዬ ብትቆይ ትሞት ነበረ። ምናምን የሚሉ የምክር አገልግሎቶችን በደንብ ሰጠው። ዶክተር ምስክር ማለት ይህ ጋ እንደምታየው ነው። በጣም ጥሩ ሰው ነው። በዛም እንደገና እንትን አልትራሳውንድ ስ ሊታይ ምናም ተባለ። እዚህ ላይ አልትራሳውንዱን በደንብ አየው። ምንም አይነት ችግር የለበትም። ምንም አይነት ከደሙ ማለቅ ውጭ ደሙ ብቻ ማለቅ ነው። ለእሱም ደግሞ የሚሆኑ የተወሰነ መድኃኒቶችን አዞለት ነበረ። እና በቃ ምን በጣም የተገረምንበት ነው። ቢያንስ የሆነ ህመም እንኳን ይኖረዋል ብሎ ገምቶ ነበር፣ ምክንያቱም ካለው እንትን ሁኔታ አንጻር በደንብ ነው እንዲያው ያየው። እኔ ለሌላም ሰው እንደዚህ አያል ብዬ አላስብም። ዶክተሩ በጣም ምርጥ ዶክተር ነው እና ከልቡ ነው የሚሰራው የበጎ ስራ። ከኛ ጋር ብቻ ማረለ ሌሎችም ሰዎች ሲሄዱ በነፃ እንደሚያከማቸው የተቸገሩ ሰዎችን በነፃ ነው የሚያክመው። እና እንደዚህ አይነት ቅን ሰዎችም አሉ። ሉሉ ልጁ እንደምታየው ተረጋግቶ፣ አሁንማ እያየህ ነው እራሱን አልትራሳውንድ ላይ ያየሆነ እራሱ አንተ ፍለፊት ነእኔ ነው የቀረስኩት ያለው እዚህ ላይ አንተ ራሱ አንድ ነው እዚህ ጋር ያየከው ነው ራሱ ነው ያው እና ልክ በደንብ እዚህ ከታየ በኋላ አሁን ለራሱ ዋጋ መስጠት ይችላል። ሰዎች እንደተቀበሉት፣ እንዳላገለሉት አመነ ማለት ነው። ስትቀርበው፣ ስታወራው የህክምና አገልግሎት ልብስ ለዘመናት ከገላው የነበረ ልብስ ስትቀይርለት፣ ሻወር እንዲወስድ ስታደርገው እየቀረበ መጣ። በቃ እዚህ ላይ ዶክተር ምንም ነገር እንደሌለ እንትን አደረገ። እዚህ ላይ በቃ ምንም ነገር የለብህም፣ ግን ምግብ መብላት አለብህ፣ ጫት ማቆም አለብህ። ፀጉሩ ሲሰራ ደግሞ ስታየው በጣም ነው እንደምታየው በጣም የምክር አገልግሎት ሰጠው ዶክተሩ። በጣም ብዙ ረፋት እያለበት ነው። ቅድሚያ በቃ እንደዚህ አይነት ነገር ይሄ በጣም መሰጠት ይፈልጋል። ምክንያቱም ዘመኑ የስራ የሩጫ ነው እና ዶክተሩ ግን ምንም ነገር እሱ ስራውን ትቶ በቃ ለአንድ ተቸገረ ግለሰብ እንደዚህ ረዘም ያለ የምክር አገልግሎት ነው የሰጠው። አንተ በቃ አሁን ያሬድ ባይደርስልህ ትንሽ ጊዜ በኋላ በህይወት አትኖርም ነበር ብሎ እንደምታየው። አሁን ግን ቀንህን ስላልደረሰ ነው ፈጣሪ ደርሶላል። ከዚህ በኋላ ግን ለህይወት ዋጋ ስጥሚል ምክር በደንብ ሰጠው። አፒታይት የሚከፍት ነገር እና አንዳንድ ነገሮች ይጻፈልኝ እዚህ ላይ ያው እሱን እያደረገ ነው ያለው እነሱ ጋር በአጋጣሚ ስላልነበረ ስንከውጭ፣ ከዚህ በኋላ ምን አይነት ስሜት የንግግሩ ነገር ነበረ? በቃ ከአንዳንድ ሳይሆን አሁን ላይ ፐርፌክት ሆኖ ስራ ላይ ምግብ ቤት አስተናጋጁ ነው። አሁን ላይ ማለት ነው፣ እኔ ነኝ ያስቀጠርኩት። የሚገርም በደንብ ሌላ ቦታ ሌላ ቦታ ያስቀጠርኩት ያው እዚህ ላይ እንደምታየው አመጣሁት። ፀጉር ቤት እንግዲህ ከዚህ ወዴት እንደተቀየረ ደግሞ ታየኋላ በምታ ይሆናል። ይህ ፀጉር ማለት ለረዥም አመት ሳይሰራ በሚገርም ሁኔታ እኔ ብዙ እንደዚህ የሰራቸው ሰዎች አሉ። እኔ ፈጣሪን እንትን የማይበት ነው በእውነት አንድም ተባይ አንድም ይሄን ክል ዓመት አስሙ አስበው፣ አንድም ተባይ አንድም ቅባል የለበት ምንም አይነት ነገር ምንም አይነት ነገር ንጹህ ንጹህ ዘያድጎ አስ እኔ በሚገርም ሁኔታ በጣም እንደዚህ አይነቶቹን ብዙ ሰርቻለሁኝ። ብዙ የመስራቱ ድል ገጥሞኛል። ነገር ግን ፀጉራቸው በጣም በጣም ንጹህ ብዙ፣ የእውነቴን ነው የምልህ ብዙዎቹ በጣም ፀጉራቸው በጣም እጅግ በጣም ንጹህ ነው። የሚገርም እኔ ይገርመኛል። ራሱ ታጥቦ አያውቁም እንዴት እንደሆነ ራሱ ይገርማልላቸዋ ፈጥሮ አይጥላቸው እሱ ነገር። እኔ ሁሌ ይገርመኛል። እዚህ እንዳውም ልጆችን አሳያቸዋለሁ፣ ኑና ጸጉሩን የቱ ዬ አሳያቸዋል። ይህንሁን እንዳውም እዚችጋ ቅርቦ ታይዋደራስ ንጹ ነው በቃ፣ ምንም ነገር። ስራት እንዲያመች ትንሽ ድሬድ ስለሆነ መቀነስ አለበት። እንደምታየው በቁጥር አነሳውለት በቃ በአንዴ፣ ሰላማዊ ሰው ብዙ በየቦታው ሰው ተረበው በየቦታው፣ ወገን የለኝም ቤተሰብ የለኝም በሚል ድብርት ውስጥ እሱን ለመርሳት ደግሞ ራስን ለማንት ለማድረግ ደግሞ የምትጠቀማቸው አንዳንድ ሱሳ ሱሶች እነሱ እነሱ ነገሮች ሲደማመሩ ነው የሰው ልጅ ወደ ጎዳናውም ከዛም አልፎ ወደ እብደትም የሚያመጣቸው። እሱሱ እንትን ነው። እንደምታየው ይህን ሼክ ማነሳውለት እን ጫቱን ጠቀሙት እንዳይበርዳቸው አይነት ነገር፣ ራቡንም ምት ለማድረግ እሱንም ነው። አንዳንዴ ደግሞ ጫት ስትቅም ያው ራስህን ትረሳለህ። ጥሩ ጥሩ ነገር ነው የሚታይህ። ከዛ ደስታ ለማግኘት ለዛ ነው። እንደምታየው፣ ወረደ ልጁ፣ አሁን እየተቀየረ ነው በዚህ ቅጽበት። እና እኔ ከዚህ በላይ ምን ሰላም ሚሰጥ ነገር አለ? ገርማል። ገንዘብ እኮ አካውንት ባንክ ላይ ብደረድሮ ምን ጠቀማለሁ? እንደዚህ አይነት ጥሩ ነገር ትተ ነው የማንፈልም አይደለም ይዘ ነው የምንሄደው። ነገር ይህ በጣም ማስተማሪያ ሰው ሊማርበት የሚገባ ይመስላል። በተለይ አቅም ያለን ሰዎች እኔ እርግጠኛ ነኝ ሰው የማንሳት ሀሳቡ ይህን ከሳ ላይ በፊት ቢኖረኝም አቅም ስለሌለኝ አላረገውም። አቅም እያላቸው ግን ይህ ማድረግ ያልቻሉ ሰዎች ትምህርት ነው ማስብ ነው

እና ከዚህ በላይ እኔ እውነት ምክንያቱም በዛ ባልደርስለት ያው ፈጣሪ ቢሆንም የላከኝ በሰዓቱ ባልደርስለት ግን የሚያምንባቸው ሰዎች ላይ እኮ ነው። ስለሚያምን ተስፋ ስላለው እኮ ፈጣሪ ይሄ መሰለ። ምናልባት አንድ ሰው እንዳዳምኩ ይሰማኛል። አንድ ሰው ብቻ ነው፣ ምክንያቱም ለወደፊት ዙዎች ይወልዳል። እግዚአብሔር ቀላውን በረንዳ ጎዳና የማይወጡ ያሉት ሰዎችን እናያለን። እንግዲህ ያሳ በዚህ በጎ አድራጎት ይረዳ አካል ከተገኘ መንግስት ከደገፈ ግለሰቦች ከረዱ፣ አረ ሰፋ ያለ ሰው ምን ማንሳት ይቻላል ይቻላል። እኔ በአንድ ግለሰብ ትልቅ ታምር መስራት ይችላል። በቃ አንድም ጎዳና ተዳዳሪ እንዳይኖር ማድረግ ይቻላል። ያም የሆነው ግን ምንድነው ያው ህብረተሰቡ ግንዛቤ ሲኖረው ጀመራ ግንዛቤ ማስረጽ ነው። ሚዲያችን ለዛ ጥሩ ነገር አስተዋጽኦ ሚያስል ይህን ስራ እንሰራለን። ሁሉም ሰው ባለው አቅም፣ እርግጠኛ ነኝ እኮ ብዙ ልብሶች ጠቧቸው ተርፏቸው የተቀመጠ ሰዎች ይኖራል ይኖራል። እነዛን እንኳን ገብቷል። በዛ መልኩ ቢረዱ በገንዘብ ምአቅም ቢረዱ አስቤዛ ለምሳሌ አስቤዛ የተወሰነ ጤፉን ገዝቶ የሚሰጥ አካል ቢገኝ ቢገኝ ያውጣ። አሁን ብቻህን ይህን ሸክም መሸክም በጣም ከባድ ነው። አሁን ከጥቂት ቃል የገቡት በገደም ከነሱ ውጭ እንግዲህ ሚረዳ አካል አይመስለም። ያው እንግዲህ ወደፊት ያው ፈጣሪም እንዳልከው ፈጣሪም እየረዳኝ ነው። በእውነት ለመናገር እያገዘኝ ነው መጣ እንጂ በግለሰብ ደረጃ ህንፃ፣ ጸጉር ቤት ስራ ሰርቼ እነዚህም ሁሉ ሰዎች መርዳትን ሳስብ በእውነት በተዘዋዋሪ መንገድ ፈጣሪ እየረዳኝ ካልሆነ ከባድ ነው። ምክንያቱም በዚህ ኑሮ ውድነት ሁንም እና እንደምታየው የዚህ ፏ ፈሽ ብሎ የቀደሙ አስቸጋሪ የነበረው ልጅ አሁን ላይ ያስ ከዚህ በኋላ ግን ምን አለ በእውነት በጣም ተገርሟል። እሱ ራሱ ራሱን አይቶ በሙሉ አይን ሁሉ ማየት አልፈለገም። በጣም ቆንጆ የልጅ እኮ ነው የሚገርም አሁን ላይ ብታየው ደግሞ አታውቀውም። ወፍሮ በጣም ተመችቶት ምናምን ነገር፣ እዚህ በርጌስ ላይ ነው የሆነ ምግብ ቤት ላይ ያስገባሁት። ያን ላይፉን አውቀዋል፣ ላይፉን አውቀዋል። አዎ በደንብ በሚያውቁ ሰዎች ናቸው እንትን ያደረጉት። እዚህ ላይ ያው እንደምት እንትን አለችው ብቸኝነት እንዳይሰማው እኔ የት ነኝ ምንም እንዳይደበረ ያለው ልካ እነዚህ ጋር ደግሞ የሆነ ምግብ ቤት ላይ ነው። ጾም ስለነበረ በሰዓቱ ሽሮ ነው የጋበዝኩት። ጣዝች ጋር ጎርሶ ስለነበረ ነው አልጎርስ ያለው። አሁን ላይ ጎርስ፣ አሁን ይጎርሳል ያ እንዲህ ብሎ አይደለም ብዬ ነው ነውተኛ ብሎ አይደለም። በጣም ተግባባን። ያው ፋይናሊ ጋር እንደምታየው ፎቶ ምናምን አነሳሁት ጋ እንደምታየው እዚህ ቤት ነው የተሰራው ምግብ ቤት የተወሰነ ጊዜ ተናደ።